የሚያምንበትንና እነሱ ትክክለኛ ታሪካቸውም ስዕላቸውም ትክክለኛ ህይወታቸውም እነሱን ለይቼ ጠንቅቄ ማቅሰው ነኝ። ገብቶሻል። እስልምና ከፍ አድርጌ ክርስትና ዝቅም አድርጌ አላቅም። ካደረግኩም ደግ አደረግኩ። እናንተ እንዳይከፋችሁ ሰው እንደዚህ እንዳይሆን ሰው እንዳይከፋው ብዬ ምንም እንትን ማድርገው ነገር የለም። አድርጌው አላቅም። አድርጌው ከሆነ ግን ይገባዋል። ደግ አደረኩ፣ አድርገዋለሁ። ይሄ ነው የምለው እኔ። ነብያቶች ግን ክብር አልተሰጣቸውም። የሚገባቸውን ክብር ማግኘት አለባቸው። በክርስትና ነብያቶች ዝሙት ሊሰሩ አይችሉም። ነብያቶች ከእግዚአብሔር ትዕዛዝ ውጪ ሊሄዱ አይችሉም። ህዝብን ሊያሳስቱ አይችሉም። የጠፋውና የጠመመውን ህዝብ ከፈጣሪ ጋር ማገናኘት ስለሆነ አላማቸው፣ እሱ ብቻና ብቻ ነው አላማቸው እነሱ። ህዝብ ግን በትክክል አልተረዳቸውም። ህዝብ ነብይ ማለት ምን ማለት እንደሆነ አያቅም። ህዝበ ክርስትና አሁንም ደፍሬ ነው የምናገረው። ማወቅ አለበት የፈጣሪ ማንነት ምን ማለት እንደሆነ ፈጣሪ ምን ማለት እንደሆነ ፈጣሪ ማን እንደሆነ ደግሞ በትክክል ማወቅ አለበት። አሳውቀዋለሁ። እግዚአብሔር የሚባል ክርስቲያናዊ የፈጣሪ ስም የለም። ምን አቀሽ ነው አንቺ? እግዚአብሔር የሚባል ፈጣሪ አለ ብለሽ ከየት የምጣ? እግዚአብሔር የሚባል ፈጣሪ ነው። እኔ ፈጣሪ ነኝ ብዬ አላቅም። እኔ ለፈጣሪ የሚገባው ቦታ የምሰጥ ሰው ነኝ። እኔ ውስጥ ያለውን ፈጣሪ ፈጣሪ ነው። እንደናንተ እኔ ራሴን የፈጠርኩት ፈጣሪ አይደለም። ፈጣሪ የምለው እኔ ራሴን ፈጣሪን አልፈጥርም። የፈጠረኝ ፈጣሪ አለ። እሱ ደግሞ የሚገባውን ቦታውና ደረጃውን እሰጠዋለሁ። አቋም አለኝ፣ አይቀየርም። እንደናንተ በሰማሁትን ሐሳብ እየተወላገድኩ ራሴን አላስጨነቀም ነኝ። የራሴ ሐሳብ አለኝ የራሴ ዓላማ አለኝ። አለቀ። በሱ ነው የምመራው ነኝ ከሰው የሚጠቅመኝ እኔ የሚጠቅመኝ ነው የምወስደው። እንዲህ ምንድን ነው አጀንዳ በሰማው ቁጥር ስጀመር አጀንዳ ሰምቼ ሀሳብም ሰምቼ ውስጤን የሚታወክበት ሀሳብ የሚሰጥተውም የለም። እዚህ ጋር አንዳንዴ እንተዋወቅ። እዚህ ጋር እኔ ሁሌም እናገራለሁ፣ ሰው አብረው ቁጭ ስላለ ሁሉም ሰው እኩል አይደለም። ደረጃችሁን ዕውቁ። ታሪካችሁን ወደኋላ ተመልሳችሁ አንብቡ። ሰው ምን ያወራል። በደንብ አድርጋችሁ ማዳመጥ አለባችሁ። የስልጣናችሁን ልክ እኔ ጋር መጥታችሁ እንዳታሳዩ። ፖለቲካ ከሆነ የምሰራውም ይሄ እዚህ ጋር ብቻ ሳይሆን ከፈለኩ ክርስትና ላይ ፖለቲካ መስራት ምፈልግ ከሆነ ቤተ ክርስቲያን ውስጥ ገብቼ እራሱ ሰራዋለሁ ካመንኩበት። እኔ እንደዚህ ነው የምታስበው፣ እዚህ ትጋለጣለ። እኔ ምንም የሚጋለጥ ነገር የለኝም። ማቃጠል የምፈልገው ነገር ካለ አቃጥለዋለሁ ነው የሚለው እኔ በድፍረት ነው የምናገረው። ምንም የሚመጣ ነገር የሚፈጠር ነገር የለም። ሰው ወደደም ጠላም መቀየር ያለበት ነገር እቀይረዋል። እኔ እንደ እናንተ ማሀይም ሰው አይደለሁም። ውስጤን የምከተል ሰው ነኝ። የማምንበትን በድፍረት የምናገር ሰው ነኝ። እኔ በሀሳብ ያደግኩ ሰው ነኝ። እየተነዳው የመጣው ሰው አይደለሁም። ከአባት ሀሳብ የምለዋወጥ ሰው ነኝ። ካሳደገኝ አባት በህፃንነት የሀሳቤን የሚከበርበት ቤተሰብ። ጋ ያደግኩ ሰው ነኝ። ዝም ብላችሁ ሶሻል ሚዲያ ላይ መጥታችሁ የተማራችሁን ሃይማኖት እኔ ላይ መጥታችሁ እንደዚህ ጨዋታ እንዳትጫወቱ። ሃይማኖት በአካል ነው ማቀውኝ፣ ተምሬ ነው ማቀውኝ፣ አድርጌ ሰርቼ ነው ማቀው፣ ተግብሬ ነው ማቀውኝ፣ ገብቼ ነው ማቀውኝ። ስለዚህ እግዚአብሔር የሚባል መጽሐፍ ቅዱሳዊ ክርስቲያናዊ የፈጣሪ ስም የለም። እግዚአብሔር የሚባል ፈጣሪ የለም። ፈጣሪ እግዚአብሔር ተብሎ አያውቅም። ፈጣሪ ማለት ጣዖት ነው። አክሱም ሀገረ መንግስት ሲመለክ የነበረ ጣዖት ነው። እግዚአብሔር የሚባለው መጽሐፍ ቅዱስ ሲተረጎም ስሙ እንዳለ ሳይተረጎም የኢትዮጵያ ስም የጣዖት ስም ነው የተቀየ የገባው በቃ፣ የጣዖት ስም ነው። እግዚአብሔር ማለት ደግሞ ትርጉሙ የብሔር ወይም የሀገር ገዢ ማለት ነው። ወደዳችሁም ጠላችሁም እኔም እገዛችኋለሁ። አንገታችሁን ረግጬ ነው እምገዛችሁ። ስለዚህ እኔ እኔ ነኝ። እኔ አልቀየርም። ነገም ዛሬም እኔ ነኝ። የተደበቀ ማለት ለዚህ፣ እንትናን ከፍ ለማድረግ ከፍ ማድረግ ከፈለኩ በድፍረት ከፍ አድርገዋለሁ። ምንም የምደብቀው ነገር የለም። ከፍ የሚልበት ማንነት ካለው ከፍ አድርገዋለሁ። ራሳችሁን ወቁ። ነብይነት ምንድን ነው? ፈጣሪነት ምንድን ነው? መጀመሪያ እወቁት። እናንተ ታሪክን አንብቡ። ወደኋላ ተመለሱ። ስለዚህ እኔ አስገድጅ የማመጣው ሰው የለም። ሰው ከተመቸው ይመጣል፣ ካልተመቸው ውልቅ ብሎ መጥፋት ይችላል። እኔን አታስፈቅዱ። አይመለከተኝምን እኛ የራሳችን ህግ አለን። በቃ የፈለግ ነውን የምናደርግ የሚያግደን ህግ የሌለን ሰዎች ነን። እናንተ ናችሁ እዛ ጋር መታሰር ያለባችሁ። ደግሞ በሰው በፈጣሪ ትዕዛዝም አይደለም የእናንተ መታሰር። ደግሞ የድድብና ጥጋችሁን እኔ ጋር መጥታችሁ እንዳታንጸባርቁ በፀሐይ በቀን ነው የፈለኩትንም አድርገው የመጨረሻ ነገር የሚመጣው ሞት ነው። ሞትም አልፈራም። በቃ ያለ ነገር ነው ምንም የሚቀየር ነገር አይደለም። ስለዚህ እንተዋወቅ። የምትፈልጉት ነገር ካለ እኔ ጋ መጥታችሁ እንዳታደርጉ። እኔ ለሰው ክብር፣ ለሰው ስሜት ልጠነቀቅ እችላለሁ። እኔ ላይ አንድ እንትን ካለፈ ግን ምንም የወለድኩት ሰው የለም እኔ የምደግፈው ሰው የለም። የሚያሳድገኝ ሰው የለም። የሚያበድረኝ ሰው የለም። መጥፋት ይችላል። ሚዲያ ነው ይሄ። የሚዲያ አጠቃቀምም ጠንቅቀን እናውቃለን። ይመቻችሁ። ጨርሻለሁ። ሀሳብ ያለው ሰው አለ። ትክክል። የጥበብ መጀመሪያ ራስን ማወቅ ነው። መጃጃል፣ መጀዘብ፣ መደደብ እኔ ጋር አይሰራም። ምንድነው? እዚህ ጋር እኔ ምንም የማገኘው ነገር የለም። እኔ እኔ ትኩረትም መፈመስም ብፈልገው በሌላ ስራ ልመጣ እችላለሁ። የምፈመስበት ስራ የምሰራ ሰው ነኝ። ከፈለኩ ልመጣ እችላለሁ። መጥቼ ልሆን ይችላለሁ? አንተዋወቅም? ሀሳብ ቴንክ ዩ የጥበብ መጀመሪያ ትክክል ራስን ማወቅ ነው፣ እግዜር መፍራት ነው። ምናምን ምናምን የለም። ሰው ራሱን ሳያውቅ ፈጣሪን ሊፈራ አይችልም። ራሱ ጋር ሳይገናኝ ሃይማኖት ሊኖሩ አይችልም። ውስጡን ሳያዳምጥ ሊወስን አይችልም። ውሸት ነው። የጥበብ መጀመሪያ ራስን ማግኘት ነው። አለቀ። ኦኬ። ሀሳብ ያለው ሰው አለ ምንድን ነው በቃ እንዲህ ነው። ልክ ብለሃል፣ ገባህ? የጥበብ መጀመሪያ ራስን ማወቅ የሚለው መፈተሽ ነው። በቃ ከምንም ንጹህ ሆነህ ነው አንተ አንድ ሃይማኖትን አጥንተህ ማግኘት የምትችለው፣ አንብበህ መረዳት የምትችለው ከምንም አይናለህ፣ ንጹህ ስትሆን ብቻ ነው። ይሄ ነው በቃ የእኛ ይሄ ነው እና ንግስት ቶፋ ልሂጅበት ዝም ዝም አልኩሽ። ሰው እኔ በጣም የሚገርመኝ ነገር ሙስሊሙ ከዋሸ ቀኑ ተበላሸ ሲል ያደገ ትውልድ ሁላ እኔ ጋር መጥቶ እዚህ ጋር ሌላ ነገር ሲያወራ ግን ማን ይሰማቸዋል? ራሳችሁ ከሆናችሁ በመታመንም በእውነትም ተደብቃችሁ የምታወሩት ብዙ ነገር አለ። እኔ በውስጥ የምትሉት በአደባባይ መጥቼ ነው የምመሰክረው። አለቀ። ያነበብኩት፣ ያየሁት፣ የተመሰጥኩበት፣ የገረመኝ፣ የተገረምኩበት እኔ እናገራለሁ። እኔ የማመልከው አምላክ የፍጥረታት ሁሉ ገዢ ነው። መጨረሻም መጀመሪያም የለውም። እንዴት ነበረ፣ ለምን ነበረ፣ ለምን ኖረ ተብሎ የማይጠየቅ አምላክ ነው እኔ ውስጥ ያለው። እኔ ውስጥ ያለው አምላክ ገደብ የለውም። እኔ ውስጥ ያለው አምላክ እኔ ባስቀመጥኩት ቅርጽ ውስጥ የሚገኝ አምላክ አይደለም። በእኔ አይምሮ ውስጥ የሚቀርጽ አምላክ እኔ የለኝም። እኔ አምላክ ብዬ የምለው እኔን የፈጠረ አምላክ ብቻ ነው። የሚጠይቀኝ እንጂ የምጠይቀው አምላክ የለኝም። ነው የሚጠብቀኝ ብጠብቀው አምላክ የለኝም። አለቀ። ሐሳብ ያለው ሰው አለ? እናመሰግናለን። በእውነቱ ሞቅ ሞቅ በታረጉ ጥሩ ነበር። ዝም ያል ነው ለዛ ነው። ማህ ተመቻት ትመሰለኝ አዳም ጠንቆይ ስሜን ቆይ ስማኝ እየተባባላችሁ አናነ አንደዛ ቢሆን ጥሩ ነው በእውነት። ቀዘቀዘ ጨራሽ ደግሞ እየተደማመጣችሁ ነው የምትረጋገጡት። ይሄ ተደርጎ ማያቅ የቧልቷ ንግስትንም የሐሜቷን ንግስትንም የሚያስቆጣ ነገር ነው። ሌላ አባል አለን። አሁን በኋላ የቧልቷ ንግስት ቤቷን ትከፍታለች እኔም ቤቴ እከፍታለሁ። እንዲህ ተደማምጦ መረጋገጥ ጤነኝነት ነው ብለን የምናምን ሰዎች አደለንም። ኛ ለአጀንዳ አይመችም። ልክ ልካቸውን ተነጋገሩ አያስብልም። እና ሁለታችሁ ሚቤታችሁን አንስታችሁ ለማያቅሽ ለማያቅትባባላላችሁ ብዬ ነበር ጣልቃላ ለመግባት በጠበቅ በጠበቅ እኮ ያስከፋል። እንደ ቲክ ቤት ከጀምሮ ሌላ ቤት ከፍተን ውሏችንን እንውልበታለን ብለን ዕጣን ቡናችንን አቀራርበን እንደዚህ እዚህ ላይ ተተቆጨ ይሄ ቲክቶክ ደምባል ነው። ምንም የምታወሪ ነገር የለሽም እኮ ታዳማው ታልደረዘው ወይ ይሄን በኋላ ትክክል። ባቢና ማሂ ብለን ቤታችንን እንከፍታለን እንጂ እንዲህማ ያበቃም ታሪኩ። ስድስት ስልሳ አምስት ራስ ገዝ ተቋም ይሄ ነው። እንግዲህ ለሌላ ቀናችሁ ተቃውሞ ያለው እንደፈለገ ተቃውሞ ሀሳቡን ገልጾ ተመካክረን፣ ተዘካክረን እንደ ብዙ ተናጋሪ፣ እንደ አንዳንድ ልብ ሀሳቢ እንደሚሉት ሊቃውንቶች በዛ መንገድ ነው። እዚህ ይሄንን አልናገረም የሚባል ነገር የለም። ሌላም ሰዎች ሀሳብ ካላችሁ ሀሳብ ስጡ፣ እንትን ነው በእኔ ላይ ተቃውሞ ያለው ሰው ካለ ምንድን ነው፣ ቁም ነገር ከሆነ ያወራል፣ ሰማዋለሁ። ዝም ብሎ ትርኪ ምርኪ ከሆነ ግን አንተ እንደዚህ ምናምን ምናምን ከሆነ ግን ሴቶች ከሆነ ገልበው ይታጠኑ፣ ቀሚሳቸውን ገልበው ይታጠኑ። ወንድ ከሆነ ደግሞ ግንባሩ ላይ ተለጥፈው ይኖር እንጂ እኔ ጋር መጥቶ እንዳያወራ። እኔ አቋሜ አንድ ነው። ከፈለግኩ የፈለግኩትን የማለት ማለት መብት አለኝ። መብቴን ጨርሻለሁ። እናመሰግናለን። ጓል መቀሌ እንኳን ደህና መጣሽ። እንዴት ነች? እንዴት አደረች? ማየ እንዴት ነሽ? ደህና ነኝ። ሰላም ባቢሎን ግጥም እየጠበቅኩ ነው እኔ። ስለምን ነገር ያለው በቀደም እንድ ደግሞስሞት በጊዜ አይ፣ ስለ ክርስቶስ ገና አልጨረስኩም። አንድ ሁለት ግጥሞች አሉ። ግጠም ብቻ እና መግጠሙና መንትን ማድረጉ ነው። ስለማንም ምንም ይሆን አንድ ግጥም ጻፈላት። ሳሁን ስትወጣ በጣም በጉጉት ፔጅህን በቀን አንዴ ገብታ ትጎበኛለች የሚል መረጃ ደርሶኛል። ግጥም ለቆ ይሆን ባቢ? አስፈላጊ ከሆነ አስተካክል። ችግሩ ምንድን ነው? በስነ ስርዓት ሪከርድ አይደረግም፣ በስነ ስርዓት ኢዲት አይደረግም። እና እንትን ነው እንደሚፈለገው አይደለም። ይህ እንትን ነው እኮ፣ በቃ ተራ ነገር የለም እንደዛ። አስፈላጊ ከሆነ ግን ምንድን ነው፣ በውስጥ እየደወልኩ አነብልሻለሁ። ባል መቀል አይ፣ በጣም ጥሩ ስላለች መደዋወል እንኳን አያስፈልግም። አይ አይ አይ አይ መደዋወል ሳይሆን እኔ ግጥም ብቻ ነው የምፈልገው፣ ሌላ ኖ ሞር ፕሊስ ግጥም ነው የምፈልግ። ማርያምን ኢምቦክስ አረገልሻለሁ ግጥሙን ጳውሎስ ማን ነው? ስለ ጳውሎስ ግጠም ይልኛል እንዴ? እኔ የተከበርኩ ትልቅ ሰው እኮ ነኝ። ስለ ሞኝ ሰውን ያልገጥመም ጳውሎስ መሀይም ሰው ነ ደግሞ። አንድ የሮም ፖለቲከኛ ስለሱ ግ እየገጠምኩ ጊዜን ላቃጥል እን ው እንዴ፣ ከባድ ነው። አልገጥምም። እኔ ስለነ ሂትለር ስለነ ስታሊን ስለነሱ እንኳን መቅጠም ይሻላል። በነገራችን ግን ጳውሎስ ምናምን ይታ አባቱ ነው ጳውሎስ ምን ይገጥምልኝ? ጳውሎስ እና ሂትለር ተዋቸውና ስለ ሰው ልጅ ያ ስለ ሰው ልጅ በቃ እንደዛ ሀው ደደቡ ያ ዊ እኛ እያልኩ ነው። ማንም ሰው እየንትን እያልኩ ዶንት ጌት ሚ ሮንግ። እኛ በቃ ኢንጀነራል ደደቦች እያልኩ ልምጣ። ደግሞ ተሰደብን ብለው ደግሞ ያለቃቅታሉ። እኛ ማለት ነው። አያችሁ አያችሁ ይላል። ደግምተኛው ትውልድ በጣም ከባድ ነው። ኦኬ ቅዱሳን የምትመለከቱት እንግዲህ በይሁዳ መስኮት የሚተላለፍላቸው የዛሬ ፕሮግራማችን ነው። እኔ ጋ ትንሽ መሸት ስላለ ልተኛ ነው። ሁላችሁንም ባላችሁበት የስድስት ስልሳ አምስት አምላክ ፍቅርም በረከትም እናንተ ላይ ይርከፍከፍ። እኔ ልተኛ ነው። እናንተ መልካም ጊዜ መልካም ቀን፣ ሁላችሁ መልካም ቀን። ባቢ ቴንኪው። ረይነር ግን አስብበት። እሺ ምን ላስብ አላስብ? እኔ እኔ ባደዋይ ነው መሰክሎ እራሱ እንደዚህ ከፍ አድርጌ ማለት ተው እንጂ አደራን፣ አደራን እንትን ማድረግ አለብን ምን ነገሩን ስጨብጠው እኮ ነው ነገሩን የገባኝ። በል ተኛ፣ በቃ አሁን ሰዓቱ ሄዷል። ብቻ እንደው ቶሎ መተኛት አለብህ። ኦኬ፣ ኦኬ። ኧረ ትችያለሽ። አልችልም ውዴ

ሰው ሊሰጥ አይችልም እና ትንሽ እንትን ታደርግ። አዎ ትንሽ እንትን ታደርግና ይገቡና የሚረባ ነገር አግኝተው ሲወጡ የተሻለ ነገር ነው፣ ለስሜታቸውም ለሰውም ራሱ። ገብቶሻል? አባባል በየቀኑ በየሰዓቱ ይልካሉ። ይሄ ደግሞ እናስጨንቀው ሰው ከየት ያመጣል? ልክ ነህ። መልካም ጊዜ ለሁላችሁም። ማሂዬ ሰላም ያደራደስ እየሸጥሽን ነው አለ አሁን ያላችሁት ምንድን ነው ሃናን? እና ወፍቷል ባብ ያትመናችሁ እነዚህ ምን ሲያደርገው እናውቃለን። እሱ ችግር የለም፣ እንደምሻጥ አዎ። ከተሸጥንበት ወደ ቤታችን እንመለሳለን። እንደ ታማኝቻ ሰላም አላልሽኝ። በሰላም ነው ግን አንትተ ሰላም አላልኩም፣ አጀንዳ በዝቶብኝ ነው። እንዴት ነላየ ኔዩድ ኮሜንት ላይ ራሱ ሰላም ስለሽ ይገር ዛ እያልሽኝ ነው። በጣም በጣም እ እያዩ ይቅር በለኝ ኮሜንት ላይ አክቲቭ አይደለሁም። የሚገርማችሁ ነገር እ ሌላ ስራ እየሰራ ምናምን ነገር ስለማውራ ይመስለኛል። ይቅርታ ሁላችሁም ኮሜንት ስታደርጉ ሽን አርጌ የማልመልስከው በድምጽ ዘይራችኋለሁ ማሮቼ እንዴት ነህልኝ አዲስ አለም ሰላም ብያለሁ እሺ ኮሜንት ላይ አለ ምንድነው ያልገባቸው ዛሬ ባቢ መልካም አደር ሰዋት በእንደዚህ አይነት ነገር መግባት የለባትም እሷ ይህ ጭሰት ጭሰት ሙቀት ሙቀት የሚል ጨዋታ መግባትም ጥሩ አይደለም ምን ይሰራላት እኔም እኔም በእንደዚህ አይነት ነገር እንዳከት እኔ አልፈልግም ልክ ነው። መግባት ባለባት ጊዜ እናስገባታለን። አፍንጥት ተወርዋሪ ምናምን ኮከብ እንዳይመታት ጉድ ጉድጉድ ስትል ደግሞ ያምርባታል። ኮሜንት ላይ ብታይ አፈጣጠኗ ራሱ ሸረሪት አይደለች እንደ እን ስፓይደር ማን። በላስ ላይ ሜንሽኑ ምኑ ምኑ አንድም ነገር አያልፋትም። ማሄዬ፣ እንዴት ነሽ ልቧ፣ ማሂታ? ወይ ደህና ነኝ፣ እንዴት ነሽ? ወይ ካልየ፣ ሰላም ነኝ። ቀጥታ ወደ ጥቃት ስለገባች ሰላም ተዬ ማድረስ አልቻልኩም። እንገናኛለን። ባቢ ልዩተኛ ስለሆነ ሰዓት እንያዝበት። መልካም ጊዜ ማሬ ኦኬ ደህና ነው። ይመቻቸው፣ ሁላቸው ነው። ከተናደድክብኝ ይቅርታ፣ ይቅርታ። ይህ ሶሻል ሚዲያ ባለሰው አልናደድም። ሶሻል ሚዲያ ባለ ሰው ከተናደድኩማ የለውም ማለት ነው፣ እየኖርኩ አይደለም ማለት ነው። ብናደድም ራሱ ተጠያቂው ራሴ ነው የማደርገው። መጀመሪያ ላይም ስል ነበር፣ እዚህ ጋር የመጣሁት በፈቃዴ ነው። በስልኬ ንጉስ ሰኔ ነኝ፣ በራሴ ሁሉም ሰው በራሱ ስልክ ንጉስ ነው። ስለዚህ እኔ እንደዚህ አይነት ነገር መጠርቀም እችላለሁ፣ ማባረር እችላለሁ፣ መሳደብም በጣም የባለጌዎች የብልግና ጫፍ እንትንም ያድርግ እንትንም አለኝ። በነገራችን ምላስም አለኝ። ካስፈለገ እንደዛ መሆን እየቻልኩ መናደድ ምን አመጣው? ማናደድ ከፈለኩም ላናደድ እችላለሁ። ሁሉም ነገር ግን እንትን አለው፣ ቦታ አለው። ሁሉም ሰው ደግሞ ባህሪ አለው ለሁሉም ሰው በአንድ ፊት አይደለም እንትን የማደርገው ነው የምመልስለት ሰው አለ የምረግጠው ሰው አለ የማልመልስለት ሰው አለ የማከብረው በጣም ምንም የማላናግረው ሰው አለ ጥሩ ነገር እየተናገረ የማልመልስለት ሰው አለ ትልልቅ ሰዎች አለ በቃ ራሴ እንቃታለው እነሱ ስለዚህ ይመቻቸው እናመሰ ግናለን ለዛሬ በዚህ ተጠናቋል። በኋላ እኔና ሀናን ቤታችን መከፈል እናሳልጠዋለን። አረካንም በእውነቱ ምን ነው ጭራሽ ደግሞ ይቅርታም ጨመረችበት። ማሄ አላማሽ እየገባን አይደለም። የእኔ ፍቅር ገድ ለመባጾ የኔ ድርሳነ ኡራኤል ተኛልኝ፣ በቃ ደባብሽ ላስተኛህና ወደ ሌላ ጦርነት ልቀላቀል ነው። እሺ ነኝ ፍቅሪ ነኝ ተፈቃሲ የኔ ክርስቶስ ሰምራ Ja. የሴቷ ጳውሎስ ተብለሻ ብላ ደግሞ ትሄድብኛል።

ኪንጎጌ ስለመጣህ በጣም ነው የምናመሰግነው። አብረን ስለቆየህ ወደ ቀልብህ ስለተመለስክም ጥሩ ነው። ከዚህ በኋላ የምትወስነው ውሳኔ ቢያንስ በምርጫ ላይ እና በእውቀት ላይ ተመሰርተህ ስለሚሆን የግላዊ መብትን እናከብራለን። ይህ እንድታቀልን እንፈልጋለን። ግን እኔ ደስ ብሎኛል፣ ወደ ራስ ተመልሰህ ስላየው ማለት ነው። ያው የጥበብ መጀመሪያ የራስን ማወቅ ነው ይላል። የስድስት ስልሳ አምስት ተቋም መመሪያችን፣ ሀሳባችን ይሄ ነው። ኮሜንት ላይ ያላችሁ ቅዱሳን እና ብፁዋን እንዲሁም ምርኩሳን በሌላ አጀንዳ ትንሽ ቆይተን እንገናኛለን። ማን ነው ትክክል የሚለውን ይዘን እንገባለን። አረካንም በእውነት በተደረገው ተጋድሎ ደስተኛ አይደለም ነው። እኔ እቀጥልበታለሁ። በመቼው እንትን እቀጥልበታለሁ። አንተ ተኛ፣ ቆይ፣ አሁን አይደለም። አይ ነገ ከነገ ወዲያ ነው እንጂ እኛ እስከዘንጠ እኔ እና ሀና ቸኩለናል እኔ እና ደጀኔ ናለ። በቃ ቀጥሉ ቀጥሉ። እናንተና እኔ እተኛለሁ። እሺ